ሰላም ውድ ተመልካቾቼ፣ አራተኛ ክፍለ ጦር የጀመራት የጥይት ድምፅ ቤተ መንግስትም ተከትሏታል። የኮሎኔል መንግስቱ ልጅ የዶክተር ትዕግስት መንግስቱ የልጅነት ትውስታ ይቀጥላል። የኔ ደማቅ ሰዎች ዋው በጣም ደስ ብሎሻል። እንዴት ደስ አይለኝ! ትላንት ለሊት እኮ ውዱ ባለቤቴ በእንቅልፍ ልቡ ሲያሞግሰኝ የኔ ፍቅር፣ የኔ ቆንጆ፣ የኔ ጣፋጭ፣ እንዳንቺ ሰው ወድጃ አላውቅም፣ ልዩ ሆነሽ እያለ ሲያቆላምጠኝ አደረ። ጎሽ። ትንሽ ቅር ያለኝ ስሜን አሳስቶ መጥራቱ ነው። ሆስፒታል። አዎ፣ ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ። ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ ድምፅ የማያስተላልፉ እሳትን ለረጅም ሰዓት የሚቋቋሙ እርጥበት የማያበላሻቸውና በላቀ የቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር። ጋሽ ኮስፒ ብረት በሮች ከሚድሮክ ኢንቨስትመንት ግሩፕ መልካም አዲስ ዓመት። አምስት ምስጢር ባለመጠበቋ ከትምህርት ቤት የቀረችው ልጅ። የቤተ መንግስት ኑሮ ለአንቺ ምን ይመስላል? ምን ትዝታ ነው ያለው? እኛ መጀመሪያ ቤተ መንግስት ስንገባ ከአራተኛ ክፍለ ጦር ነው። ስንት አመት ሺ ነበር ያኔ የምሄድ ነው አራት አመት ነበረ እ ከአራተኛ ክፍል ጦር ስንሄድ እና የዛ ጊዜ አባቴ በጥይት የተመታ ጊዜ ከዛ በኋላ ነው መስከረም ላይ ጊዜው። ልጅ ስትሆን እውነት ነው ጊዜዎቹ የቅደም ተከተሉ ትንሽ አንዳንድ ነገር ይጠፋሃል። የማስታውሰው ነገር ግን ምንድን ነው እሱ፣ ወንድሜ ትንሽ ገና አራስ ልጅ ነው እዛ ጊዜ መስከረም ላይ አንድነት ሰኔ ላይ ተወልዶ አባዬ መስከረም ላይ ነው በጥይት የተመታው። ከዛ በኋላ ብዙ አልቆየንም። ከዛ በኋላ ነው ቤተ መንግሥት ይሄድ ነው። ባለፈው ፕሮግራሜ በአባቷ ላይ ከተቃጣው የግድያ ሙከራ በኋላ ብዙም ሳይቆዩ ጓዛቸውን ሸካክፈው ቤተ መንግሥት ስለመግባታቸው አጫወቻችሁ ነበር። ዶክተር ትዕግሥትን ጠየቅኳት። የቤተ መንግሥቱን ኑሮ እንዴት አገኘሽው? አልኳት ቤቱ የረባ አይደለም። የአንድ የባታ ማርያም ቄስ ይኖሩበት የነበረና ተዘግቶ የቆየ ቤት ውስጥ ነው የገባ ነው። ውስጡ ባዶ ነው። በጣም ይቀዘቅዛል። ግቢውም አጥሩም በደንብ አልተሠራም። ያኔ በተለይ በገብርኤል ቤተ ክርስቲያን በኩል አጥር አልነበረውም። በገብርኤል በኩል ባለው መንገድ ሰው ሲሄድ ሲመለስ እናያለን እና ከቤተ መንግሥቱ ቤት የአራተኛ ክፍለ ጦሩ ነው የሚሻለው እያልሽኝ ነው? አዎን ብላ ሳቀች። ምክንያቱም አራተኛ ክፍለ ጦር የነበረው ቤት የክፍለ ጦሩ ጄኔራል የነበረው ቤት ነው። የራሱ ግቢ አለው። ተለቅ ያለ ቤት ነው፣ ብዙ ክፍሎች አሉት። ከትልቅነቱ የተነሳ ግማሹን እኛ፣ ግማሹን አጃቢዎቻችን ይኖሩበታል። የቤተ መንግሥቱ ቤታችን ግን በጣም ትንሽ ነው። ሁለት መኝታ ቤት ነው ያለው፣ ያውም አንዱ ቢሮ ነበር ቢሮ ወደ መኝታ ቤት ተቀየረ። ሳሎን ቤቱም መታደስ ነበረበት። ሽንት ቤቱም አንድ ነው አለችኝ። ዶክተር ትዕግስት ከጠባቧ ቤታቸው ውጭ ያለውን የቤተ መንግሥት ኑሮም እንድታጫውተኝ ጠየቅኳት። በዚያን ወቅት ታናሽ ወንድሜ አንድነት አራስ ነው። ታላቅቴ ትምህርትም ከአባቷ አጎት ካቶ አስራት ጋር ነበር የምትኖረው። ትምህርት ቤት ተመዝግባ መማር ጀምራለች። ግን በትምህርት ቤቷ የምትጠራው በአባቷ ስም አይደለም። ስሟም ተቀይሮ አምሳለ አስራት ስለምትባል ማንነቱ አይታወቅም። አንቺ ትምህርት ቤት የገባሽው በስንት ዓመትሽ ነው? እኔ ኢትዮጵያ ውስጥ መደበኛ ትምህርት የጀመርኩት አስራ ሁለት ዓመት ከሞላኝ በኋላ ነው። አምስት ዓመት የግድም አስተማሪ ቤት መጥቶ ነበር የሚያስተምረኝ። ለምንድን ነው ትምህርት ቤት ያልገባሽው? ትንሽ ስለሆንኩና ምስጢር መያዝ ስለማልችል ነው። ችግር አለ። ላገኘሁት ሁሉ የመንግሥቱ ኃይለማርያም ልጅ መሆኔን ከመናገር ወደ ኋላ አልልም። የሆነ ሰው ቤት ስንሄድ ለማንም ስምሽን ትዕግስት መንግሥቱ ነኝ ብለሽ እንዳትነግሪ ሲሉኝ አይገባኝም። ለምን ትዕግስት መንግሥቱ ማለት እንደሌለብኝ ለእኔ ግልጽ አይደለም። ስለዚህ ትዕግስት መንግሥቱ ኃይለማርያም ነኝ ብለሽ ታስደነግጫቸዋለሽ። አሁን እስካያትሽ? አዎን ምክንያቱም መንግሥቱ ኃይለ ማርያም ማን እንደሆነ አላውቅም። እኔ የማውቀው አባቴ መሆኑን ብቻ ነው። አንድ ጊዜ አስታውሳለሁ እናቴ የታማ ጦር ኃይሎች ሆስፒታል ተኝታለች፣ እኛ እደጅ ባልኮኒው ዙሪያ እንጫወታለን። አንድ በጥይት የተመታ ወታደር መጥቶ ጠየቀን። የማን ልጆች ናችሁ ሲለን፣ ታላቋ እህቴ ትምህርት ፈጠን ብላ እኔ አምሳለ አስራት ነኝ ይቺ ደግሞ ትዕግስት አስራት ነች አለችው። እኔ አልገባኝም። ኖ አይደለሁም አልኩት። ከዛ ነገርኩት። እህቴ ለምን አስራት እንደምትል አላውቅም። እኔ ትዕግስት መንግሥቱ ነኝ አልኩት። ሰውየው ገባው። ስድስት አሰቃቂው ዙረት። ዶክተር ትዕግስት እስቲ አንድ ጥያቄ ልጠይቅሽ፣ እንደ ነገርሽኝ ታናሽ ወንድምሽ አንድነት አራስ ነው፣ ታላቋ እህትሽ ትምህርት አምሳለ ሆና አጎቷ ቤት ነው የምትኖረው፣ ቤተ መንግሥቱ ውስጥ ሌላ ሕፃን የለም። እንዲያው ለመሆኑ አብሮሽ የሚጫውት ሕፃን በሌለበት በዚያ ጭር ያለ ግቢ ውስጥ እንዴት ቻልሽው ብቸኝነቱን? ስልጠየቅኳት፣ እኔ ከድሮ ጀምሮ ብዙ ሰው አያስፈልገኝም፣ ደስተኛ ነበርኩኝ። መጀመሪያ ቤተ መንግሥት እንደገባን የምጫወተው ዘብ ከሚቆሙት ወታደሮች ጋር ነው። እነኚህ ወታደሮች የሦስተኛ ክፍለ ጦር አባላት ናቸው። ከአራተኛ ክፍለ ጦር ጀምሮ ያውቁኛል፣ ከእነርሱ ጋር ቅርበት አለኝ። ከዚያ ግቢውን ለመድኩት። ጠዋት ተነስቼ እንደፈለጉ ስዞሩዬ ነው የምገባው። ቀን ቀን በቤተ መንግሥቱ ውስጥ ካለው የአሳዎች ገንዳ እየሄድኩ ይጫወታለሁ። የግቢውን አንበሶችንም ሄጄ አያቸዋለሁ። እኛ ከገባም በኋላ ደግሞ ሌሎቹን ባለሥልጣኖች እዛ እንዲገቡ ተብሎ ቤት መሰራት ጀመረ። የቤት ግንባታው ሲጀመር ያንን እያየው ራሴን ማዝናናት ጀመርኩ። ይህን ስትነግረኝ ቤት ግንባታ እንደ መዝናኛ ስል ጠየቅኳት። አዎን፣ አዲስ የተጀመረ ኮንስትራክሽን ሄዶ ማየት እወዳለሁ። አሁን ድረስ ግንባታ ካየው ቆም ብሎ መመልከት ደስ ይለኛል። በነገራችን ላይ አባዬም እንደኔ ነው የኮንስትራክሽን ሳይት ማየት ይወዳል። የእኛ ቤት ሲሠራ፣ የኢሰፓ አዳራሽ ሲገነባ፣ የኢድሪ ሕንፃ ሲሠራ፣ መሣሪያ ፋብሪካውና የሙገር ሲሚንቶ ፋብሪካ ሲሰራ፣ ያን ሁሉ ግንባታ በሳምንት አንዴ አንዳንዴም በአሥራ አምስት ቀን አንዴ እየሄደ ይጎበኛል። እኔም አብሬው ሄድ ነበር። ስለዚህ በአንቺ የጨዋታ ዕድሜ የምታውቂው መዝናኛ ግንባታ ማየት ነው ማለት ይቻላል? በቃ እሱ ነው የኔ መዝናኛ። እየዞሩ ሀገር ሲገነባ ማየት። አዎን። እናቷ ወይዘሮ ባንቺ አባቷን ተከትላ ከቤተ መንግሥቱ ውጭ ከምታደርገው ጉብኝት ይልቅ ሲያስቡት ዝግንን የሚላቸው ሕፃኗ ትዕግሥት ጥበቃው በጠነከረበት ቤተ መንግሥት ውስጥ የምታደርገው የዚያን ጊዜው ዙረት ነበር። ያንን የልጅነት ዙረቷን አስታውሰው ያኔ ምን ነግቶን ነበር እንደሚሉም ዶክተር ትዕግሥት አጫውታኛለች። በግቢ ውስጥ ያለሽው ሕፃን አንቺ ብቻ ነሽ። ሰው ሁሉ የማን ልጅ እንደሆንሽ ያውቃል። እኛ ደግሞ የዚያን ጊዜ ዝም ብለን ነው የምንለቅሽ። በዚያ ሁሉ ታውቅስ መሃል አንድ ነገር ብትሆኚ ኖሮስ ትላለች፣ ብላኛለች ዶክተር ትዕግሥት። በርግጥም ሕፃኗ ትዕግሥት በትናንሽ እግሮቿ የቻለችውን ያክል እየተራመደች ግቢውን በምታካልልበት በዚያን ወቅት በዚያ ግቢ በተደጋጋሚ ጥይቶች ተተኩሰውም ሰዎች ተገለውም ያውቃሉ። ለምሳሌ ያኔ ትዕግሥት ሕፃን ብትሆንም ጄኔራል ተፈሪ ባንቴ የተገደሉ ቀን የነበረውን የተኩስ ድምፅ ታስታውሳለች። በቅርብ የምታውቃቸውና እንደ ቤተሰብ አባል የምትቆጥራቸው ኮሎኔል ዳንኤልም ቢሮአቸው ውስጥ በተቀመጡበት በመስኮት በተተኮሰ ጥይት የተገደሉትም በዚያን ወቅት ነው። ልጃቸው ትዕግስት አዘውተራ የምትጎበኘው የዓሣ ገንዳ የሚገኘው ደግሞ ኮሎኔል ዳንኤል ቢሮ ጎን ነው። ባለፈው ፕሮግራሜ እንዳጫወትኳችሁ አራተኛ ክፍለ ጦር እያሉ የተተኮሱት ጥይቶች እጅግ የምትወዳቸው አባቷን ለጥቂት ቀናት የማግኘት ዕድል ፈጥሮላት ነበር። የቤተ መንግሥቱ ተኩስ ግን ከኮሎኔል ዳንኤል ሌላ እጅግ የምትወዳቸውን ሰው አሳጣት። ኢትዮጵያውያንን አንገት ያስደፋው ክስተት በእንግሊዝ ሀገር እንግሊዝ ሀገር መኖር ከጀመርኩ ሁለት አስርተ ዓመታት ተቆጥሯል። በኖርኩባቸው ዓመታት ነጮችም ሆኑ የሌላ ሀገር ዝርያዎች ኢትዮጵያውያንን የሚያውቁት በታታሪነት በትህትናና በታማኝነት እንደሆነ ምስክር ነኝ። በተለይ አብረውን የሰሩትም ሆነ ትምህርት ቤት አካባቢ አብረውን የሚያውቁን ነጮችም ሆነ የሌላ ሀገር ዜጎች ስለ ኢትዮጵያውያን ሊመሰክሩ የሚችሉት ይህንን ሀቅ ነው። ይህ ደግሞ ካደግንበት ማህበረሰብ ከወረስነው ባህል ከተሰደድንበት ምክንያት የተነሳ ሊሆን ይችላል። ከአራት ወራት በፊት ይህችን አገር የረገጠ ወንድማችን ግን ምድሪቱን በረገጠ በስምንት ቀኑ አንዲት የ14 ዓመት እንግሊዛዊትን ጎንትሏል በሚል የጾታ ክስ ቀርቦበታል። የኢትዮጵያውም ስም ጎድፏል። ይህ ክስተት በዚህ ሀገር የመገናኛ ብዙሀን ለአራት ወራት ያለማቋረጥ ተወርቶለታል። ለአለፉት አራት ወራት በመገናኛ ብዙሀን ከማውራት ባለፈ ስደተኞችን በመቃወም በየጊዜው ሰልፍ እንዲካሄድ ለወትሮው ለበዓላትና ለልዩ ዝግጅቶች የሚውለበለቡ የዩኬና የእንግሊዝ ባንዲራዎችም ተቃውሞን ለመግለጽ ከፍ ብለው እንዲውለበለቡ ምክንያት ሆኗል እሳቱን ያቀጣጠለው ኢትዮጵያዊ እያሉ በየጊዜው በዜና አውታሮች በሰፊው አትተውታል ክስ የቀረበበት ሰው ስሙ እየተጠራ ሲወራ ጊዜ ኢትዮጵያዊነቱ ይጠቀሳል። ይህ ደግሞ በስደት ለምንኖር እንግሊዝ ሀገርም ሆነ ሌላ ሀገር ላለን ኢትዮጵያውያን የአገራችን ስም በክፉ በተጠራ ቁጥር አሞናል፣ አንገታችንንም አስደፍቶናል። ይህ ሰው ለአገሩ እንግዳ በመሆኑ የአገሩን ሕግ ሳያውቅ ስህተት ላይ ወድቋል። ይህ ስህተት ግን የምንሳሳላትን አገር ማንነቷን በመልካም ለማስጠራት ለምንሞክረው ለእኛም እዚህ ሀገር ለተወለዱ ልጆችም አንገትን አስደፍቷል፣ ከባድ አሉታዊ ተጽዕኖን ፈጥሯል። ምናልባትም የሌላ ሀገር ተወላጆችና ነጮች ኢትዮጵያዊነታችንን ስንነግራቸው ወደፊት ይህንን ታሪክ ሊያስታውሳቸው ይችል ይሆናል። የዚህ ሀገር መንግስት፣ የጾታ ጥቃት ፈጻሚው ጥገኛ ጠያቂ ኢትዮጵያዊ እያለ የሚጠራው ሰው የሰራው ስህተት ኢትዮጵያ ውስጥ ቢሆን ስሙ ብቻ ነው ሊጠራ የሚችለው በስደት ሲኖር ግን የተሸከመው የወከለው ኢትዮጵያን ነው። ሰዎችም ስሙን ከመጥራት ይልቅ ኢትዮጵያዊው እያሉ ነው የሚጠሩት። እያንዳንዱ ኢትዮጵያዊ አገሩን ጥሎ በስደት በሌላ አገር ሲኖር የሚወክለው አገሩን ነውና የሚያደርገው መጥፎም ድርጊት የአገሪቱን ስም ያጎድፋል፣ ሌሎች መልካም ኢትዮጵያውያንም ቀና ብለው ለመራመድ አያስችላቸውም። እባካችሁ ወደዚህ የምትመጡ ኢትዮጵያውያን በስደት ስትኖሩ መጠሪያችሁ ከስማችሁ በላይ አገራችሁ ናት። ተጠንቀቁላት። ከኃላፊነት ሲሰማችሁ በማወቅም ሆነ ባለማወቅ እኩይ ተግባር ከመፈጸም ተቆጠቡ።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 ሰባት እንደሳቸው ካልተላጨው ዶክተር ትዕግስት ይህን አሳዛኝ ታሪክ ያወራችልኝ ቤተ መንግሥት ከገቡ በኋላ አባቷን ምን ያህል ማግኘት እንደጀመረች ስታጫውታኝ ነው። አባዬ አራተኛ ክፍለ ጦር ሆነን ብዙ አይመቸውም ነበር። ስለዚህ አራተኛ ክፍለ ጦር ምንም ነገር አላስታውስም። ቤተ መንግሥት ትንሽ ትዝታ አለኝ። ቤተ መንግሥት ከገባን በኋላ አእምሮ ትንሽ ረፍት ያገኘ ይመስለኛል። ምክንያቱም ጠዋት ተነስቶ በመኪና ወደ ሥራ መሄድ ቀረ። ወደ ቢሮ የሚገባው በእግሩ ነው። እርግጥ አምሽቶ መምጣቱ ባይቀርም እሱን ማየት የጀመርኩት የዚያን ጊዜ ነው። አባትሽን ማየቱ ብቻ ለአንቺ ደስታ ይሰጥሻል ማለት ነው? አዎን። እሁድ እሁድ እንኳ አብሮአችሁ አይጫወቱም? እሁድ እሁድም ሥራ ነው። ያኔ አባቴ ከሰኞ እስከ ዓርብ ከደርግ ጋር ይሰራል። በዚህ ምክንያት ጊዜ ስላልነበረው ሜኢሶንን የመሳሰሉ ፓርቲዎችን የሚሰበስባቸው እሁድ እሁድ ነው። በዚያን ጊዜ እንደምታውቀው ደርግ አለ። ከዚያ የተለያዩ ፓርቲዎችን አንድ ላይ የያዘው ኢማሊድ ነው መሰለኝ። እሱን ለማቋቋም ነው የሚሰባሰቡት። ያ ስብሰባ የሚካሄደው ደግሞ እኛ ቤት ውስጥ ነው። ወደ አራት ወይም ወደ አምስት ሰዓት አካባቢ ይመጣሉ። ምሳ እዛው ሳሎን ይበሉና እስከ 11 ሰዓት ድረስ ቆይተው ይሄዳሉ። እዚያ ስብሰባ ላይ ከሚመጡ ሰዎች የምታስታውሻቸው አሉ? ዶክተር ሠናይ ልኬና ኃይሌ ፊዳ ትዝ ይሉኛል። እኛ ቤት ከሚመጡ ሰዎች ሁሉ በጣም የምቀርባቸው እነሱን ነው። ያጫውቱሻል። በጣም ሰውን ለመውደድ ፖለቲካዊ አቋም እግምት ውስጥ በማይገባበት ንጹሕ የልጅነት ልቧ አብዝታ ከምትወዳቸው ሁለት ሰዎች አንዱ ኃይለ ፊዳ መሆኑ እየገረመኝ፣ ከኮሎኔል መንግሥቱ የቅርብ ሰዎች መካከል አዘውትረው ቤታችሁ የሚመጡ አሉ ስል ጠየቅኳት። የግቢው አዛዥ ኮሎኔል ዳንኤል ብዙ ጊዜ ይመጣሉ። እሳቸውም ያጫውቱሻል? እርሳቸው ትንሽ ሲሪየስ ነበሩ። ሌሎቹ እንደሚያጫውቱኝ እሳቸው አያጫውቱኝም። ዶክተር ትዕግስት ሌሎቹ ብላ ከገለጸቻቸው የልጅነት ወዳጆቿ መካከል በልጅነት አእምሯ እጅግ ደምቆ የተቀረጹት ዶክተር ሠናይ ልኬ ናቸው። ዶክተር ትዕግስት እስካሁን ድረስ ለዶክተር ሠናይ ልኬ ያላትን ፍቅር ስትገልጽ ቃላት ያጥራታል። እየደጋገመች እንዴት ብዬ ላስረዳህ ትላለች። ዶክተር ሠናይ ሲመጡ እርሳቸው ስር ነበር ልጥፍ የምለው። እያዋሩ ያጫውቱኛል፣ እየኮረኮሩ ያስቁኛል። ማንም የእርሳቸውን ያክል አያጫውተኝም ትላለች ዶክተር ትዕግስት። ሕፃኗ ትዕግስት ከዶክተር ሠናይ ልኬ ጋር የነበራትን ጥብቅ ትስስር በሚመለከት ዶክተር ትዕግስት የማታስታውሰው አባቷ የነገሯት ሌላም ነገር አለ። ታሪኩ እንዲህ ነው። ከዕለታት አንድ ቀን ዶክተር ሠናይ ልኬ ባልታወቀ ምክንያት አፍሮ ፀጉራቸውን ተላጭተው ኮሎኔል መንግሥቱ ቤት ብቅ አሉ። ለእኚህ ሰው ልዩ ፍቅር የነበራት ትዕግሥትም መላጣውን ሠናይ ልኬ ከተመለከተች በኋላ እርሳቸው ያደረጉት አይቅርብኝ ባይሆነች እኔም እንደ እርሳቸው ካልተላጨው ሞቼ እገኛለሁ አለች። ለዶክተር ሠናይ ልኬ ያላትን ልዩ ፍቅር ጠንቅቀው የሚያውቁት አባቷም ፈቀዱላት። ከዚያን ቀን ጀምሮ ባሉ ተከታታይ እሁዶች መላጣውን ሠናይ ልኬ መላጣ ሆና ትቀበላቸው ጀመር። ሕፃኗ ትዕግሥት ይህን ያክል የምትወዳቸውንና የቤተ መንግሥት እሁዷን አስደሳችና ተናፋቂ ያደረጉላትን እነኚህን ሁለት ሰዎች ዶክተር ሠናይ ልኬንና ኃይሌ ፊዳን በግድያ ያጣቻቸው ገና ሳትጠግባቸው ነው። ዶክተር ሠናይ ሲገደሉ ትዕግሥት ገና የአምስት ዓመት ሕፃን ነበረች። ከዚህ የተነሣ የምትወዳቸውን ሰው ሞት ወላጆቿ አልነገሯትም። ድንገት ነው መገደላቸውን በቴሌቪዥን የሰማችው። ኮሎኔል ዳንኤል የተገደሉለት እዚያው ግቢ ውስጥ ዶክተር ሠናይ ልኬም የመገደላቸውን ዜና በአምስት ዓመቷ ሰማች። ዜናውን ስትሰሚ ደነገጥሽ? አልኳት ዶክተር ትዕግስትን የተሰማኝን ስሜት እንዴት ብዬ ላስረዳ በቃ በጣም ነው ያዘንኩት አለቀስኩ አለች ዶክተር ትዕግስት ከዶክተር ሠናይ ልኬ ሌላ እጅግ በጣም ያዘነችው በኃይሌ ፊዳ ሞት እንደሆነም አጫውታኛለች በነገራችን መሃል በልጅነት ዕድሜዋ የእነዚህን ሁለት ሰዎች ያክል ጎልቶ ውስጧ የተቀረጸ ሌላ ወዳጅ ሌላ አጫዋች ትዝ አይላትም። ውድ ተከታታዮቼ፣ ዶክተር ትዕግስት ቀደም ብላ እንዳጫወተችን ኢትዮጵያ ውስጥ ትምህርት ቤት ገብታ መደበኛ ትምህርቷን የጀመረችው በዐሥራ ሁለት ዓመቷ ነው። እንግዲህ በትምህርት ቤት ደንብ ተማሪ ሲያጠፋ መምህራን ይቀጣሉ። ሳያጠፋ ያደገ ተማሪም የለም። ታዲያስ፣ የጓድ መንግሥቱ ኃይለማርያም ልጅ ስታጠፋ ምንድን ነው የምትደረገው? መምህራኖቿ ደፍረው ይቀጧት ይሆን? የመንግሥቱ ኃይለማርያም ልጅ መሆኗን እያወቁ የቀጧት መምህራኖችስ ምን አጋጠማቸው? በሚቀጥለው ፕሮግራሜ አጫውታችኋለሁ። እስከዚያው ሳይለየን ያቆየን ሪጎሬ ዳኞች ፍጹም ቅጣት ምት ብለው ሲፈርዱ እግር ኳስ ተጫዋቾቹ ዳኛውን ከበው እሪ ይላሉ። ስታዲየሙን የሞሉት ተመልካቾችም እሪ ይላሉ። ከእሪታቸው ብዛት ሜዳው ስለሚጠባቸው የእሪ ጎሬ ተብሎ ተጠራ። እሪ ጎሬ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 ከዶክተር ትዕግስት በኋላም ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን የነከበደ ሚካኤልን የነ ጸጋ የገብረ መድህንን የነ ኃይሌ ገብረ ስላሴን የነ ጎሳዬ ተስፋዬን የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ አድርጎን። የምስራች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 ሁለትና ሶስት በተከታታይ ለኢትዮጵያ አንባቢያን የሚቀርቡ ይሆናል። በአንባቢያን ዘንድ ተወዳጅነትን ያተረፈው የታገል ሰይፉ ዝንቡላና ካሮት ረጅም ልቦለድ ሶስተኛ እትምም በጃፋር መጽሐፍት መደብር አለ። ቢችሉ ገዝተው፣ ባይችሉ ተውሰው ያንብቡት።